የሆነው ስለመሆኑ ሁለቱም ሀገራት አልካዱም። ያልታመነው ግልጽ ያልሆነም ጉዳይ ግን ድርጊቱ የተፈጸመበት ቦታና ሁኔታ ነው። በሩሲያም በዩክሬንም በኩል ጥቃቱ ስለመፈጸሙ ቢነገርም ጥቃት የተፈጸመበት ቦታና ጊዜ ግን እንደ ዩክሬኖቹ በንጹሐን ላይ የተፈጸመ፣ ሩሲያዎቹ ደግሞ ታቅዶና ታልሞ በወታደራዊ ጥቅሞች ላይ የተሰነዘረ እንደሆነ እየተነገረ ነው ያም ማለ ይህም አለ ግን፣ በሩሲያ የሚሳኤል ጥቃት ሰላሳ አራት ሰዎች ተገድለዋል። ጥቃቱን ተከትሎ የዩክሬኑ ፕሬዚዳንት ቮሎዲሚር ዜለንስኪ በአስቀያሚው ጥቃት ብዙዎች ሞተዋል፣ ዓለም ለዚህ ድርጊት ምላሹ ዝምታ መሆን የለበትም፣ መወገዝ፣ የንጹሐን ደህንነትም እንዲጠበቅ በሩሲያ ላይ ጫና መደረግ አለበት ሲሉ በማኅበራዊ የትስስር ገጻቸው ላይ ጽፈዋል። ይህን ተከትሎም የአውሮፓ ኅብረትና አሜሪካን ጨምሮ ሌሎች ሀገራትም የሩሲያ ጥቃት ላይ ውግዘት ሲያዘንቡ ተደምጠዋል ከሚሳኤል ጥቃቱ ቁጣ ባሻገር ግን ድንጋጤ መፈጠሩም እየተነገረ ነው ምክንያቱ ደግሞ ይህ የአውሮፓውያኑ 2025 ከገባ የብዙዎችን ህይወት የቀጠፈ ጥቃት በመሆኑ ጦርነቱ አክትሞ የሰላም ስምምነት ሲጠበቅ የተፈጸመ በመሆኑ የሩሲያ ሚሳኤል ያደረሰው መጠነ ሰፊ ጉዳትም እንደሆነ በመታመኑ ነው ይላል አልጀዚራ ባስነበበው ሀተታ ላይ። የፈረንሳዩ ፕሬዝዳንት ማንኤል ማክሮን፣ የጀርመኑ እጩ ቻንስለር ፍሬድሪክ ሚልዝ እና ሌሎችም የአውሮፓ ህብረት ባለሥልጣናት ድርጊቱንም ሩሲያንም የሚያወግዝ ቃል አውጥተዋል። የአሜሪካ መንግሥት ልዩ ወኪል ኬት ኪሎግም ጥቃቱ የተፈጸመበት ስፍራ ትክክለኛ ቦታ አይደለም፣ ከዚህ በኋላ ቀዩ መስመር ታልፏል። ንጹሐንም ከግጭቱ መራቅ አለባቸው። ዝምታችን ሊሰበር ይገባል ብለዋል። ከዚህ ቀደም በሩሲያ የሚፈጸሙ ጥቃቶች ላይ አስቀድማ ለውግዘት የምትነሳው የጆ ባይደን አሜሪካ ግን ዛሬ ያለች አይመስልም። የምስራቅ አውሮፓ ፖለቲካ ጉዳዮች ተመራማሪው ሼን ሚላንኮቪች እንደሚጠይቀው ሩሲያ ይህን ጊዜ ጥቃት ለመፈጸም ያሰበችበት ምክንያት ይኖራት ይሆን? እንደ ሚላንኮቪች የነገሮች ጫፍ ሲገጣጠሙ የሚጠቁመን የሚያስይዘንም ሌላ ጫፍ አለ ይላል። ዶናልድ ትራምፕ የሩሲያና የዩክሬን ጦርነት እንዲያከትም እሰራለሁ ሲሉ ቢደመጡም እስካሁን ጦርነቱ አልቆመም። ይባስ ብሎም ከባድና አውዳሚ ጦር መሳሪያዎች አንዱ በሌላው ላይ መጠቀም ጀምረዋል። የአሜሪካ ቁጣ፣ የትራምፕም ጩኸት ግን በሚፈጸሙ ጥቃቶችና በቀጠለው ጦርነት ላይ እንደ ከዚህ ቀደሙ በጩኸት አልተደመጡም። እናም የትራምፕ መንግስት ፍላጎት ጦርነቱ በተኩስ አቁም ሳይሆን በሩሲያ የበላይነት እንዲጠናቀቅ ሊሆን ይችላል የሚል መላምቱን ያስቀምጣል። ለዚህ ደግሞ በዚህ ሳምንት ብቻ በሩሲያና በአሜሪካ ልዑካን መካከል የተደረገው ውይይትና ፑቲን ከአሜሪካው ልዩ መልእክተኛ ስቲቭ ዊትሆት ጋር ያደረጉትን ንግግር ያነሳል። ምን ተባብለው ምን ሆነ ሲልም ይጠረጥራል። ትላንት ጥቃቱ የተፈጸመባት የሰሜን ምስራቋ ከተማ ሱሚ፣ ከሟቾች በተጨማሪ በመቶዎች የሚቆጠሩ ቁስለኞችም በሕክምና ተቋማት ውለዋል። ጥቃቱ የተፈጸመውም የዩክሬናውያን የዘንባባ በዓል ወይም ሆሳና በሚከበርበት እለት የፋሲካ በዓልም በተቃረበበት ወቅት መሆኑ በዩክሬን ህዝቦች ልብ ውስጥ ፍርሃትን ለማጫር የተሞከረ እንደሆንም እየተነገረ ነው። የዓለም ሀገራት በንግድ ጦርነት በተከፋፈሉበት ጊዜም በምንም ሁኔታ በጋራ እንደማይቆሙ ከመረዳት የመነጨን ሊሆን እንደሚችልም ሚላንኮቪች መላምቱን ያስቀምጣል። ከየትኛውም ነገር በላይ ግን ሩሲያ ለዓመታት የተከማቹ ከባድ የጦር መሳሪያዎች ዛሬም ድረስ እንደታጠቀች ማሳያ አቅሟንም ዝቅ አድርገው የሚገምቱትን ማስፈራሪያም ጭምር ጥቃት መሆኑ ታምኖበታል። ዓመታትን በቀጠለው የሩሲያና ዩክሬን ጦርነት በአውሮፓ ሀገራቱ የገንዘብ ድጋፍና የኢኮኖሚ ጫና አላቆመውም። የባይደን ጡጫም የትራምፕ ግልምጫም አልገታውም። የተኩስ አቁም ስምምነት ጥሪም የሽምግልና ጠረጴዛም እንዲያከትም አላደረገውም።